እጅግ ማንም ያልጠበቀውን መረጃ በውስጥ ልከውልኝ አለ። ሀይሚ ለብሩክ ስልክ መመለስ የፈለገችው እኮ እነ ዳኒና ሌሎች ሰዎች የመከሯት ከባድ ጥንስስ ስላለ ነው ብለው በዝርዝር በውስጥ መረጃውን አካፍለውኛል። ይህንን ስልክ መልሰሽ አንቺ እጥፍ የሆነውን ሚሊየን ብር መቀበል ትችያለሽ፣ የምናሳይሽ አዲስ አካሄድ አለ ብለው የማይሆን ምክር መክረው ሌላ ንብረት እንድትካፈለው ሊያረጓት እንደሆነ በውስጥ በ ዝርዝር መረጃውን አካፍለውኛል። ይህ የመከሯት ምክር ጭራሽ የማይሆንና ሚን ጦስ ውስጥ ከቶ ሌላ ጣጣ የሚያመጣባት እንደሆነም ከወዲሁ ሙሉ መረጃው ደርሶኛል። ሙሉም በዝርዝር አካፍላችኋለሁ። ብሩክ ስለ እንደዚህ አይነት ነገር ጭራሽ ምንም አላሰበም ነበረ። እሱ ቀጥታ የመሰለው ስልኩን ሰጥታ የሰጣትን ስጦታዎች ሁሉ መልሳ በሰላም ልትለያይ ነው። ይሁን እንጂ የማይሆኑ ሰዎች ጋር ገጥማ ሌሎች ምክሮችን ተመክራ በብሩክ ላይ ሌላ ከባድ ነገር አስ ባለች። ሙሉም በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ። የሰው ደስታ የሚያስደስታችሁ ሰው ሲጣላ እማትወዱ ቅን የሀገሬ ልጆች እረ፣ ጤናችሁን ይስጣችሁ። እውነት ቡቡየኛ ጀግና፣ ቡቡየኛ ጸባየኛ እያላችሁ ለተገፋ ለተቸገረ፣ እንዲሁም በደል ለደረሰበት ሰው ከጎን ቆማችሁ ስትከራከሩ የነበራችሁ እጅግ የተከበራችሁ የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ። እረ እስቲ እኛን ቤተሰብ ይሁኑ። እንደዚህ አይነት ኦዲየንስ የትም አይገኝም። ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት ጠየቅኳችሁ። ቀጥታ የሚዤ ወደመጣሁት ዝርዝር መረጃዎቼ እናልፋለን። ተመለከታችሁ፣ ብሩኬ የሰራው ቪዲዮ ካልተመቸሽ ካልፈለግሽ ተይዋ ብሎ ትዕግስቱ ተሟጦ፣ አሁን ጥሩ ስሜት ላይ ሆኖ ቪዲዮ ለቋል። ለካ አንድ ሰው ትዕግስቱ ሄዶ ሄዶ ሄዶ መጨረሻው ደረጃ ሲደርስ፣ በሁሉም ነገር ተስፋ ሲቆርጥ ለካ ይቆርጥለታል የሚባለው የእውነትም በብሩኬ ነው ያየሁት። ብዙ ሰው ለብሩክ ነው ተጨንቆ። ለምንድነው ብሩክን የምትጎጁ? ለምን ብሩክ እንዲደበር ታደርጊያለሽ? የእሱን ውድቀት ከሚፈልግ ሰውስ ጋር ለምን አንድ ላይ ትሆኛለሽ? ብሎ ብዙ ሰው ሀይሚን እየተናገረ ለብሩኬ ነው ብዙ ሰው ሲያዝኔ ነበረው ግን፣ ያው ብሩክ አሁን ላይ በራሱ ጥሩ ሆኖ ራሱንም አሳምኖ ካልፈለግሽ ተይው ከእንግዲህ አልለማመጥም እያለ ጭራሽ ፈገግ እያለ በጥሩ ሁኔታ ራሱን አሳምኖ መጥቷል ማለት ነው። አንዳንዴ እንደዚህ ነው መወሰን ያለብን በህይወታችን። ተከታታይ ሰው እንደዚህ ሲጎዳን፣ ተከታታይ ሰው የሆነ ነገር እያረገን እየበደለን ከዛ ሰው ጋር የምንቆይ ከሆነ ማነው ተጎጂ የምንሆነው? እራሳችን። ስለዚህ አንዳንዴ በህይወት መቁረጥ ያስፈልጋል ብዬ አስባለሁ። ምክንያቱም ያ ሰው ተምሮ ያ ጥፋቱ ገብቶት ያያደረ ያደረገው ነገር ገብቶት ወደ ህይወታችን ድጋሜ ሊመለስ ይገባል፣ እንጂ ሁሌ ያን ሰው በተለማመጥ ነው ቁጥር ያንን ሰው እሹሩሩ ባልነው ቁጥር እኛ እየተናቅን ያ ሰው ደግሞ ሁሌ እኛን በቃ ምንም ባረገው ከኔ አይለይም እያለ እያሰበ እየጎዳን ነው የሚሄደው። እስኪ በህይወታችሁ ልብ ብላችሁ አስባችሁ ታውቃላችሁ? ሁሌ ጥሩ የምትሆኑለት ሰው፣ ሁሌ የምትንከባከቡት የሆነ ነገርም ሲላችሁ የምትችሉት ቤተሰብ ሊሆን ይችላል፣ ፍቅረኞቻችሁ ሊሆን ይችላል፣ በቃ የሆነ በህይወት አጋጣሚ የምታገኙት ሰው ሁሌ መሬት የምትሆኑለት ሰው እና እናንተን ጎርቶ እናንተን ወደታች ታች አድርጎ ለመጓዝ ሲሄድ ሞክሮ ያጋጥሟችሁ ያቅም በሕይወታችሁ ብዙ ሰው እንደዚህ አይነት ነገር ያጋጥመዋል። ብዙ ሰው በእናንተ ይጠቀማል፣ በእናንተ ጥሩ ነገር ይደርሳል። ግን ልክ ያ ሁሉ ነገር ሲያልፍ፣ ችግሩን ሲያልፍ፣ ያንን ሁሉ ውድቀቱን ሲያልፍ፣ ወደ ጥሩ ቦታ ደግሞ ሲመለስ፣ እናንተን የነበራችሁበትን ያሳለፋችሁለትን ብዙ ነገር የዋላችሁለትን እረስቶ እናንተን ወደኋላ ረግጦ ወደታች ታች ዝቅ አድርጎ እሱ ወደ ሌላ ይሄዳል ማለት ነው። እንደዚ አይነት ጉዳይ በጣም ብዙ ሰው ቤት ነው ያለው። በጣም ብዙ ሰው ነው የሚያጋጥመው። የእውነት ስሜት ይጎዳል። ሀይሚም እንግዲህ ያደረገችው ይሄንን ነው። በጣም ብዙዎቻችን በእንደዚህ አይነት መልክ አልጠበቅናትም። ያህኔ ብዙ ነገር ባልነበራት ሰዓት ከጎኗ ነበር። ያህኔ በአቅሙ እንደዚህ ሀብታም እንኳን ሳይሆኑ በዩቲዩብ ሳይሰሩ ከሚያገኛት ነገር የሚሰጣትን ስጦታ ዛሬ እሷ በቃ ስጦታ የማያስፈልግም ብላ ነው እንግዲህ ስትመልስለት የተመለከት ነው። የእውነት በጣም ስሜት ይጎዳል። እሱ እቃው ምንም አድርጎለት አይደለም፣ ግን አንድ ሰው ስትጣሉት እቃ መመለስ ማለት ይሄ በጣም የህፃን ስራ ነው። እሱ ራሱ ደጋግሞ የህፃን ስራ ነው ሲል የነበረው ታዲያ እንግዲህ፣ ከዚህ ጋር በተያዘ በጣም የገረመኝ ነገር ሀይሚ መመለሷ ነው። ወይ የገረማችሁ ሌላ ነገር ከሆነ፣ የታሰበው በዳኒ በኩል ነው ያሉኝ እና ላይክ የሚያሰቡት ነገር እሷ ይህን ንብረት አውቃ መልሳ፣ ሌሎች ንብረት ደግሞ እንግዲህ እነዚህ ሰዎች ሳይጋቡ ትዳርም ሳይኖር ሌሎች ንብረት ደግሞ እንድትጠይቀው አይነት ነገር አዝማሚያ እንዳላቸው ነው በውስጥ ያካፈሉኝ። እንግዲህ እቺ በጣም በወደ የገዛት መኪና አለች እና ይህንን እንደ ትዳር አጋር ሆና እንድትጠይቅ አውቀው መንገድ እየገፋፋ ማጥፋት ይሁን አላቅም። በውስጥ ያደረሱ መረጃ ግን መኪናውን ሁሉ አስበዋል እንትን እናሸጠዋለን አይነት ነገር ይሄ በጋራ ያፈራችሁት ሀብት ነው ምናምን ብለው ሀይሚን ሊሸውዷት እንደሞከሩ እኔ የሚመክሯት ሰዎች ራሱ እኔ ምን አይነት ሞኝነት እንደሆነ ነው ማይገባኝ። እነዚህ ሰዎች በትዳር አንድ ላይ አልሆኑ አልተጋቡ። ሰው በትዳር ኖሮ አንድ ላይ ያፈራው ሀብት ሲሆን ነው እኩል ተካፍሎ ንብረቶችን መከፋፈል የሚቻለው። እነዚህ በፍቅር ነው አብረው እያሉ ይሄ ልጅ መኪና የገዛውና፣ ምን አይነት ሰው እንዴት ነው በእንደዚህ አይነት ጥግ የሚሄደው? አሁን ብሩክ በቅርብ ነው መኪና ገዛው ብሎ ተደስቶ ሙሽዬን ሁሉም ቤተሰቦቹን አስመርቆ መጀመሪያ እንደውም ራሱ ከቤተሰቦቹ በፊት እሷን አሳይቶ ይኸው መኪና ገዛው ብሎ ተደስቶ የነበረው ግን ዛሬ ሰዎች ይህን መኪና ሲነዱ ሲነዳ በቃ እንግዲህ ጭራሽ በሌላ በኩል ሊጎዱት አሁን አንቺ ማድረግ ያለብሽ ስልክ ምናምን የሰጠሽ ንብረት በራሱ ገንዘብ አውጥቶ የሰጠሽን መልሺ። ከዛ በመቀጠል ደግሞ በጋራ ያላችሁ በጋራ የምትኖሩበት ቤት ላይ የሚያፈራቸውን ነገሮች እኩል መካፈል ትችያለሽ አንቺም በአንዴ ብዙ ነገር ማግኘት ትችያለሽ ብለው እንደ መከሯት ነው እና ይህም እንደዚህም ብለዋታል። ሲሉኝ ትንሽ ለእኔ ግራ ገብቶኛል፣ የእውነት ለመናገር ምክንያቱም እንደዚህ የሚመክር ራሱ ምን አይነት ሰው ነው? አንድ በደንብ ያልተማረ እሷንም ወደ ሌላ ውድቀት የሚከታት ሰው ነው። ምክንያቱም እንዴት ሰው በትዳር ሳይሆን በፍቅረኛ ሞች መካከል ያፈራውን ሀብት አምጣ ብላ ልትጠይቀው ትችላለች? ይሄ ነገር ሌላ ነገር ነው የሚያመጣባት፣ የማይሳካም ነገር ነው ጭራሽ ሌላ ጣጣ ውስጥ ነው የሚከታት። ስለዚህ እባክሽ ሀይሚ ወይ ነቃ ብለሽ አስቢ። ከጎንሽ የሚመክሩሽ ሰዎች ልክ አይደሉም፣ የእውነት ልክ አይደሉም። እንደዚህ አይነት ነገር በጣም ለማሰብም ይከብዳል ማለት ነው። ህጉን ቦታ ፍርድን ቦታ ቢጠየቅ ማንም ነው ማይሰማት ፍቅረኛ ሞች ሆነን በጋራ እንሰራ ነበር ዩቲውብ ላይ በዛ ባገኘ ነው ነው መኪና የገዛው ብላ ብትሄድ ማንም እኩል ተካፌ የሚላት የለም። ይህን መኪና ለመግዛት ብሩኬ አራት ሚሊዮን እስከ አምስት ሚሊዮን ብር የሚገመት ነው የነገሩኝ። ያው ምናልባት በሰው በሰው ካገኘው ይህን መኪና እንደው አራት ሚሊዮን አራት ነጥብ አምስት ሚሊዮን በትንሹ ቢያገኝ ነው። ከዛ ውጭ ከአምስት ሚሊዮን በታች የሚገዛ መኪና አይደለም ብለው ነው የነገሩኝ። ጄቱር ነው መኪናው በጣም ውድ ውድ ነው። በከተማውም ውድ የሚባል መኪና ነው። ታዲያ እንግዲህ ይህን መኪና ላይ ያው አሁን በዙሪያው ይሄ ሁሉ ጠላት የሆኑት ሰዎች ይህንን መኪና እንግዲህ ጆፌ ጥለው እንግዲህ የጋራ ያፈሩት ሀብት ነው፣ ሀይሚም እሱን ደግሞ ጠይቂ፣ ስልኩን መልሺ፣ መኪናው ግን በጋራ ያፈራ ነው ነው ብለሽ ተካፌ ብለው ነው እየመከሯት ያለው። እውነት እንደዚህ ብለዋታል ሲሉኝ እኔ እንዲ ኧረ እናንተ፣ ራሱ እንዴት ነው እንደዚህ አይነት መረጃ የምትሰጡኝ ስል ቀጣይ የሚሆነውን እስቲ አብረን እንመለከታለን ያሉ ልጆቹ። በእርግጥ ይህንን ሞባይል ራሱ ልትመልስ እንዳሰበች ቀድሞ አውቀው ነግረው የነበር ግን እኔ እንደዚህ የእውነት አድርጋው የተባለው መረጃም እውነት መስሎኝ ሀይሚ መታ ስልክ ትመልሳለች ብዬ በፍጹም አላሰብኩም። ምክንያቱም ይሄ የሕፃን ስራ ነው ብሩክም ደጋግሞ ያለው ይሄ የሕፃንና የትንሽ ስራ ነው። እንዴት ነው ሰው ስጦታ የተሰጠውን ነገር ሲጣላ የሚመልሰው? እያለ ደጋግሞ ሲናገር ተመልክተናል ማለት ነው እንግዲህ እኔ ምን አይነት ነገር ውስጥ እንደገባች ይቺ ልጅ የሆነት አላቅም። ጋሽዬ አሁን መምከር መቆጣት ያለባቸው ይች ልጅ ነው። አብርሽ እንደው ቢያንስ ራሱን ያውቃል፣ በድሜም ከፍ ይላል። ያለውን ነገር ከሩታ ጋር ለመጨረስ በእርቅ እየተለማመጠ እየለመነ ነው የሚገኘው። ሀይሚ ግን ጭራሽ ከኦዲንስ ጋር እየተጣላች ከህዝቡ ጋር እየተጣላች ከተመልካች ጋር እያስቀየመች እናንተ የማይመለከታችሁም እያለች እሱን ሁሉ እየተናገረች እንግዲህ ማይሆን ሰው ማይሆን እጅ ላይ ነው ልትወድቅ እየሄደች ያለችው። ዳኒ እንኳን ለእሷ አብሯት ለሆነው ለሶሲ ነው ለራሱ ፍቅረኛ ራሱ ያልሆነ ሰው ነው። በደስታው በስኬቱ ጊዜ አብረው የነበረችውን ሰው ሲንትቶ ዛሬ በአንድ ወር ያወቃትን ሀይሚን የጠራት ግለሰብ ነው። ታዲያ እንግዲህ ነገ ደግሞ ሁለት መቶ ሺህ ሲገባ ሌላ ሰው ሲተዋወቅ ሀይሚን ዞር በይ፣ አይንሽን ላይ አልፈልግም ብሎ አዋርዶ ክብሯን ጥሎ ነው እንግዲህ የሚሸኛት ብለን የምንጠብቀውና እንደዚህ አይነት ነገር ላይ ይችልሽ ካልነቃች እሺ፣ መቼ ነው ልትነቃ ስምትችለው? የእውነት በጣም ሁኔታዋ ያናደኛል። ብሩክ እኮ ማለት ቡታጅራ እያሉ የድሮ ቪዲዮ አብረው የሚሰሩ ስንት ነገር ያረጉ ዛሬ በሱሱ ብቻ አጋጣሚ ፕራንክ ሊሰራ በተገናኙበት ጠርጥረው ይሁሉ ነገር ውስጥ ከተው የሁሉ ይቅርታ እየጠየቀ ጭራሽ እየናቀችው፣ እንደዚህ መሆን ማለት በጣም ይከብዳል። እስቲ ግን ለምንድን ነው ሰዎች ምን የሚለምነንን ሰው የሚያከብረንን፣ ትህትና የሚሰጠንን፣ ይቅርታ የሚጠየቅንን ሰው ለምንድን ነው የምንነቀው? በጣም በቃ በሰውኛ ባህሪ የተረዳሁት ይህንን ነው። ሁሌም እኔ የምመክራችሁ ይህም ቪዲዮ የምትሰሙት ማለት የምፈልገው ለሰው በቃ ዝቅ አትበሉ። በጣም ዝቅ ስትሉ፣ ሁሌ መሬት ልሁንል ስትሉ፣ ሁሌም ተጎጂ የምትሆኑት እናንተ ናችሁ። በቃ ተከባብሮ መኖርን የመሰለ ነገር የለም። ጥልም ከሆነ ያ ሰው ሊርቃችሁም ከፈለገ አትለማመጡት። በግድ ያንን ሰው በህይወታችሁ እንዲቀር አታድርጉ። ሁሌ በህይወታችሁ እንዲቀር አድርጋችሁ ለምናችሁ ተለማምጣችሁ እንደ እንቁላል አክብራችሁ የያዛችሁት ሰው ሁሌም በቃ ተከብሮ እንዲኖር እናንተ ረግጦ እንዲኖር ዝቅ እያደረገ የናቃችሁ መኖር ነው የሚፈልገው። ስለዚህ ለእንደዚህ አይነት ሰው መድኃኒቱ በህይወት ዙሪያ መቁረጥ ያስፈልጋል። እውነት ይህ ከነ ብሩክ ራሱ በጣም ብዙ ነው የምማረው እኔ። ሌላ ጊዜ ብሩክና ሀይሚ ሊገጥሙ ይችላሉ፣ ግን በህይወት ዙሪያ በቃ መቁረጥ ያስፈልጋል። ወደ ራሳችን መመለስ፣ ራሳችንን እየጎዳን፣ እኛን እያሳለፍን፣ ክብራችንን ዝቅ እያደረግን፣ በጣም ትሁትና ትዕግስተኛ በሆንልቅ በቃ ይህ ሰውኛ ባህሪ ምድር ላይ እንደዚህ ባለው ሁኔታ በጣም ትሁት ስትሆኑ፣ መሬት ስትሆኑ በጣም ነው የምትረገጡት ስለ ዚህ በተቻለ መጠን ሰውን አክብሩ፣ አትግዱ፣ ግፍ አትስሩ እንጂ በጣም ከዛ ሰው በታች ሆናችሁ ለመረገጥ አንድም ጊዜ አትፍቀዱ ለማንም ሰው። ያ ሰው ደስታችሁን ይነጥቀዋል። ያ ሰው ነፃነታችሁን ይነጥቀዋል። ያ ሰው ባከበራችሁት ልክ ተከብሮ ካልተገኘ ይጎዳችኋል። እውነት እኔም መምከር የምፈልገው ዛሬ ይሄንን ነው ማለት ነው እና ብሩክና ሃይሚ አሁንም ቢሆን ኦዲየንስ ተስፋ አልቆረጠባቸውም። ወደ ራሳቸው እንዲመለሱ አሁንም ሰው እየጠየቀ ነው። እኔም ማለት የምፈልገው ይሄንን ነው። ሃይሚ አሁንም ንቂ እያልኩኝ ነው ማለት ነው እንግዲህ በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘ። ሁላችሁ ሰላም